ሰላም ሰላም እንደምናላችሁ ውድ አድማጭ ተመልካቻችን፣ ዝግጅታችን ይዤላችሁ የቀረብኩት ከሰሞኑ ሀገራችን ውስጥ ለገበያ የቀረበው ሙሉ ለሙሉ በኤሌክትሪክ የሚሰራ ፋን ተሽከርካሪ ነው። ይህ ተሽከርካሪ ሲፈለግ ሰው መጫን የሚችል ሲሆን ሲፈለግ ደግሞ ሙሉ ለሙሉ እንደሌሎች እንደ ዶልፊን እንዲሁም እንደሌሎቹ ወንበሮቹን በማወርጣት እቃ መጫንም ትችላላችሁ። ዘርሽታችንም የተሽከርካሪ ለስራ ምን ያህል አስተማማኝ እንደሆነ በስፋት እናያለን። ከመረጃዎቹ ጋር አብራችን ቆያርነች ነኝ። መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ የመኪና ሪቪው የመኪና መረጃዎችን እንዲሁም በሳም ስላለው የአዲስ እንደሚያገለግሉ መኪኖች ላይ ያለውን አዳዲስ መረጃዎችን ይዘንላችሁ ስለምንቀርብ በዚህ ቻናል ከመኪና ጋር የተገናኙ መረጃዎችን መከታተል ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደኑ ታንጫ እንደምታውቁት ሀገራችን ላይ ከዕለት ወደ ዕለት በየነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። ለዚህም የተለያዩ ስራዎችን ለማከናወን የምንጠቀምባቸው የቫን ተሽከርካሪዎች በእነዚህ ተሽከርካሪዎች በመጠቀም አገልግሎት ለመስጠት የሚወጣው ወጪ ከዕለት ወደ ዕለት እየጨመረ ይገኛል። በአሁኑ ሰዓት ግን እነዚህን ቫኖች የሚተኩ ሙሉ ለሙሉ በኤሌክትሪክ የሚሰሩ አንዳንድ የተሽከርካሪዎች ከዚህም ከዛም ብቅ ብቅ እያሉ ይገኛሉ። በዚህ ሰሞኑም ወደ ሀገር ከገቡት አዳዲስ የኤሌክትሪክ ተሽከርካሪዎች መካከል አንድ የሆነውን ላሳያችሁ። በሲያክ ጄም ዊሊንግ የሚመረተው ሁሊንግ ያንግ ጓንግ የሚባለው ተሽከርካሪ ከሰሞኑ ወደ ሀገራችን የገባ ሙሉ ለሙሉ በኤሌክትሪክ ኃይል የሚሰራ የስራ ተሽከርካሪ ነው። ይህም ተሽከርካሪ በሁለት አይነት አማራጮች ነው ለገበያ የቀረቡት። እነሱም ሙሉ ለሙሉ በእቃ ለመጫን ብቻ ተብሎ የተሰራ ያለ ሲሆን ሌላኛው ደግሞ ወንበሮች ተደርገውበት ለታክሲ አገልግሎትም ሊውሉ የሚችሉ ሞዴሎች ናቸው። እነ ሽርካሪዎች ከ 2024 ዓ ም ጀምሮ በቻይና ውስጥ አገልግሎት እየሰጡ የሚገኙ ሲሆን የሚገጣጠሙትም በዛው በቻይና ነው። መኪኖቹን ለስራ ተፈላጊ የሚያደርጋቸው ነገሮች መካከል መኪናው ሙሉ ለሙሉ በኤሌክትሪክ ከመሆኑ በተጨማሪ መኪናው የተገጠመለት ሰስፔንሽን ራሱ ሙሉ ለሙሉ ለስራ እንዲሆን ተደርጎ ነው የተሰራው እንደምታውቁት ገበያ ላይ ዲፔንደንት እና ኢንዲፔንደንት ሰስፔንሽን የተገጠመላቸው የተለያዩ መኪኖች ለስራ ሲውሉ አይተናል። ነገር ግን ለስራ ረጅም ጊዜ የሚያገለግሉት ብዙ ቃመጫ ነው የሚችሉት ሊፍ ስፕሪንግ ወይም ባሌ ስራ የሚባለው ሰስፔንሽን የተገጠመላቸው ናቸው። እንደዚህ አይነቱ የሰስፔንሽን ሴት አፕ ብዙ ጊዜ ቫኖች ላይ፣ የፒክ አፕ ተሽከርካሪዎች እንዲሁም ትልልቅ የስራ መኪኖች ላይ የምንጠቀምበት ሲሆን ይህም ጥቅሙ ባሌ ስራው ከሌሎቹ የሰስፔንሽን አይነቶች አንፃር ለስራ በጣም ተፈላጊ ነው። ብዙ ጭነት መጭንበት እንኳን በቀላሉ የሚጎዳ አይደለም። ከዚህ በተጨማሪም ከሌሎች የሰስፔንሽን አይነቶች አንጻር እድሜው በጣም ረጅም ነው። ስለዚህ እንደዚህ አይነት ሰስፔንሽን የተገጠመላቸው የስራ መኪኖች ተፈላጊ ናቸው። ይህም ተሽከርካሪ ሊፍ ስፕሪንግ የተገጠመለት ከመሆኑ በተጨማሪ መኪናውም የመጫን አቅሙን በምናይበት ጊዜ የተለያየ የመጫን አቅም አለው። ከ1249 ኪሎግራም ጀምሮ እስከ 2860 ኪሎግራም የሚያህል ዕቃ የመጫን አቅም አለው። ተሽከርካሪ እንግዲህ ክላሱን በምናይበት ጊዜ የመኪናው ክላስ ላይት ኮሜርሻል ቬሂክል የሚባሉ ናቸው። በጣም ትልቅ የሚባሉ ሳይሆኑ መካከለኛ ናቸው። በገበያ ውስጥ እንግዲህ ሃይሩፍ የሚባሉ ተሽከርካሪ የምታውቁት ከሆነ ቲዮታ ሃይሲ ሃይሩፍ የሚባሉ ተሽከርካሪ ጋር ተቀራራቢ የሆነ ገጽታ ነው ያላቸው። የመኪናው ርዝመትን በምናይበት ጊዜ 4.9 ሜትር ርዝመት ያለው ሲሆን ስፋቱም 1800 ሜትር ስፋት አለው። እንዲሁም አጠቃላይ ቁመቱ 1.9 ሜትር ወደ ላይ ቁመት ያለው ተሽከርካሪ ነው። ከመሬት ያለም ከፍታ ቢሆን በገበያ ውስጥ የምናገኛቸው ሙሉ ለሙሉ በነዳጅ የሚሰሩ የቫን ተሽከርካሪዎች ጋር ተመሳሳይ የሆነ የመሬት ከፍታ ያለው ቢሆንም ተሽከርካሪ ሙሉ ለሙሉ በኤሌክትሪክ የሚሰራ ተሽከርካሪ ስለሆነ ጥንቃቄ ማድረግ ያስፈልጋል። ይህንን ስንላችሁ ግን ያን ያህል መሳያት አያስፈልግም፣ ምክንያቱም ከስር ራሱን የቻለ ጋርድ ለባትሪው ተገጥሞለት ስለሚገኝ ለነገርኳችሁ እነዚህ መኪኖች በሁለት አይነት ናቸው ብያችኋለሁ። ሙሉ ለሙሉ ለስራ የሚውልና ሙ ሙሉ ለሙሉ ደግሞ ለሰው መጫን የሚችል ሞዴሎች አሏቸው ሙሉ ለሙሉ ለስራ ተብሎ እቃ መጫኛ የተገጠመለት ሞዴሉ ሁለት ወንበሮች ለአሽከርካሪውና ና ለሳፋሪ የሚኖረው ሲሆን መኪናውንም በአንድ ጊዜ ቻርጅ የምንጓዝበት ርቀት ሬንጁ ልዩነት አለው። ይህም ከ230 እስከ 300 ኪሎ ሜትር በአንድ ጊዜ ቻርጅ የመጓዝ አቅም አለው። ነገር ኳችሁ እነዚህን እቃ ለመጫን የምንጠቀምባቸው በዋነኝነት ከ1249 ኪሎግራም ጀምሮ ያሉ እቃዎችን መጫን ነው የሚችሉ ሲሆን እንደ አስፈላጊነቱም ደግሞ ከፍተኛ ክብደት የሚባለው እስከ 2860 የሚያክል ክብደት ያለውን እቃ የመጫን አቅም አላቸው። ሌላኛው ደግሞ ሙሉ ለሙሉ ሰው ለመጫን ወይ ደግሞ እቃ ለመጫንም እንደፈለጋችሁ አጀስም ታደረጉት አለ እነዚህም የተለያዩ የወንበር አማራጮች አሏችሁ። እንደናንተ ምርጫ ከስድስት ሰው መጫን ከሚችሉ ጀምሮ ዘጠኝ ሰው፣ አስራ አንድ ሰው እንዲሁም አስራ አራት ሰው የመጫን አቅም እንዲኖራቸው ማድረግ ትችላላችሁ። እዚኞቹ ሞዴሎች በአንድ ጊዜ ቻርጅ መጓዝ የሚችሉት ርቀት ከ230 እስከ 300 ኪሎ ሜትር የመጓዝ አቅም ያላቸው ሲሆን እቃ መጫን ከፈለጋችሁም ከነዛኞቹ ጋር ተመሳሳይ የሆነ ከ1249 ኪሎ ግራም ጀምሮ ተመሳሳይ መጫን አቅም አላቸው እነዚህም ተሽከርካሪዎች ሁለት አይነት የከለር አማራጭ አላቸው በነጩም ታገኙታላችሁ ትንሽ ደግሞ ወደ ግሬ አይነት የከለር አማራጮች አሏቸው ተሽከርካሪዎች ሙሉ ለሙሉ ለስራ ተብሎ እንደ መሰራታቸው መጠን የተለያዩ ፊቸሮችን አካተው መጥተዋል። መኪኖቹ የተገጠመላቸው ሄድላይት በምናይበት ጊዜ ሁለት አይነት ነው። ባለ ሃሎጅንም አለ በኤልኢዲም የመብራት አይነቶች አሏቸው። ከዚህ በተጨማሪ የተገጠመላቸው ቸርኬ ለስራ እንዲሆን በማሰብ ለሙሉ የብረት ቸርኬ ተገጥሞላቸዋል። ወደ መኪናው ስተገስታ ምንጋባበት ጊዜ እነዚህ መኪኖች ያን ያህል ፊቸር ያላቸው ተሽከርካሪዎች አይደሉም። ምክንያቱም እነዚህ መኪኖች ለስራ ተብሎ የተሰሩ ስለሆነ ተሽከርካሪ ላይ ተገጥሞላቸው የምናገኘው መሪ ሙሉ ለሙሉ የፕላስቲኩ መሪ የተገጠመላቸው ሲሆን ያን ያህል ፊቸሮች የላቸውም። ስራችሁ ላያችሁ ላይ የተለያዩ በተኖች የኢንፎቴ ስክሪን ወይ ሌላ የምትቆጣጠሩባቸው አይደሉም። መኪኖች ላይ የተገጠመላቸው ወንበሮች ደግሞ ሁሉም የጨርቅ ወንበሮች ተገጥሞላቸዋል። እነዚህን ወንበሮች አጀስት ማድረግ ከፈለጋችሁ ማኑዋሊ አጀስት የሚደረጉ ወንበሮች ሲሆኑ ምቾት ግን ጥሩ ምቾት ያላቸው ወንበሮች ናቸው። እነዚህ መኪኖች ላይ የተገጠመላቸው እጅ ፍሬንም እንደ ሌሎች ዘመናዊ የኤል ሽከርካሪዎች ሙሉ ለሙሉ ኤሌክትሪካል እጅ ፍሬን ሳይሆን የተገጠመላቸው ማኑዋል የተለመደውን እጅ ፍሬን ተገጥሞላቸው እናገኛለን። እነዚህ መኪኖች ላይ የምናገኛቸው ድራይቭ ዲስፕሌዎችን በሚሆንበት ጊዜ ከሌሎቹ በገበያ እስከለመድ ናቸው የስራ መኪኖች ጋር ተመሳሳይ የሆነ አናሎግ ዲስፕሌይ እየተገጠመላቸው ሲሆን ይህም የተደረገበት የራሱ ምክንያት አለው። ምክንያቱም እነዚህ መኪኖች ለስራ የተሰሩ ስለሆነ መኪኖቹ ላይ ፊቸር መጨመሩ የመኪኖን ዋጋ እንዲጨምር ነው እንጂ ሌላ ጥቅም ይኖረዋል ተብሎ ስላልታሰበበት ነው። እነዚህ መኪኖችን የሚገዙ ሰዎች የሚያነሷቸው አንዳንድ ጥያቄዎች አሉ። መኪናውን ከገዛ ነው በኋላ ስፔር ፓርት እንዴት ነው የምናደርገው የሚል ጥያቄ አለ። ትክክል ጥያቄ ነው። ምክንያቱም እነዚህ መኪኖች የስራ ስለሆኑ አንዳንድ ስፔር ፓርቶቻቸው ቶሎ ቶሎ የመቀየር እና መኪኖቹም እጅግ በጣም ከፍተኛ ኪሎ ሜትር የመጓዝ አቅም ይኖራቸዋል። ይህም ግን ያን ያህል የሚያሳስብ አይደለም። ምክንያቱም እነዚህ መኪኖችን የሚያመርተው ዋናው ካምፓኒ ሲያክ የሚባለው ጄም ዊሊንግ የሚባለው ካምፓኒ ማለት ነው፣ በሀገራችን ላይ ከሌሎች መኪና ከሚገጣጠሙ ድርጅቶች ጋር በመሆን የተለያዩ መኪኖችን ያመርጣል። ከዚህ በተጨማሪ ደግሞ ስፔር ፓርቶችን ራሱም የሚያስመጡበት የተለያዩ አማራጮች አሉ። ስለዚህ እንደዚህ አይነት ነገሮች ላይ ያን ያህል የሚያሳስብ አይሆንም። ከዚህ በተጨማሪ ደግሞ ከእለት ወደ እለት የሌት መኪና ባትሪ ዋጋቸው እየቀነሰ እየመጣ ነው የሚገኘው። ይህንን ስላችሁ በአለም አቀፍ ደረጃ ላይ ነው፣ በቻይና ውስጥ እንግዲህ መረጃው ካላችሁ ከዚህ በፊት ተስፋት አይተነው ነበረ። መኪኖች ባትሪ ራሱ ወዲያውኑ እዛው ወዛው መቀየር የሚችልበት አማራጮች እየተፈጠሩ ይገኛሉ። በተለይ ከዚህ በፊት ለራይድ አገልግሎት እንዲሁም ለሌሎች ለታክሲ አገልግሎቶች ይሉ የነበሩ በቻይና ውስጥ ማለት ነው መኪኖቻቸውን ግዴታ ራሳቸው ቻርጅ እያደረጉ ቻርጅ እስኪሞላ መጠበቅ ግዴታ የለባቸውም። ምክንያቱም አሁን አሁን በተለያዩ ቦታዎች ላይ በቻይና ውስጥ ማለት ነው ባትሪዎችን ቻርጅ አድርገው አዘጋጅተው የሚጠብቁ ድርጅቶች አሉ። በእኛ ሀገር ላይ እንደ ነዳጅ ማደያ እንደምንላቸው ማለት ነው። የሚጠበቀው መኪናችሁን ይዛችሁ ሄዳችሁ በዛ ካምፓኒ ጋር ስገቡ ወዲያውኑ ቻርጅ የጨረሰውን ባትሪያችሁን ይነቅሉትና ለሙሉ ቻርጅ በሞላ አዲስ ባትሪ ይቀይርላቸዋል። ስለዚህ እናንተ ለደቂቃዎችም እዛው ጋር አትቆሙም ማለት ነው። እዚህ አይነቱ ነገር ገና እኛ ሀገር ላይ አልተጀመረም። ነገር ግን ከትንሽ ጊዜያት በኋላ መምጣቱ የማይቀር ነው። የሚሆነው እንደዚህ አይነት የስራ አሽከርካሪዎች ደግሞ ቻርጅ ቶሎ ቶሎ ሊጨርሱ ይችላሉ። ምክንያቱም መኪኖቹ ብዙ ኪሎ ሜትር ይሄዳሉ ተብሎ ስለሚጠበቅ ማለት ነው። ስለዚህ እነዚህ መኪናዎችን ስንፈልግ በስሎ ቻርጀርም በፋስት ቻርጀርም ቻርጅ ማድረግ የምንችል ሲሆን አንድ ጊዜ ቻርጅም ከ250 እስከ 300 ኪሎ ሜትር የመጓዝ አቅምም አላቸው። እነዚህ መኪኖች ላይ የተለያዩ የአደጋ መከላከል ፊቸሮች ላይም ትኩረት ተደርጎ ተሰርቷል። መኪኖቹ የተለያዩ አደጋ መከላከሉ ፊቸሮች የተገጠመላቸው ሲሆን ከእነዚህ መካከልም ኤቢኤስ ኢቢዲ እንዲሁም ኢፒኤስ የሚባሉ የድራይቪንግ ሴፍቲ ሲስተሞች ተገጥሞላቸው እናገኛለን። እነዚህ መኪኖችንም በእጃችሁ ለማስገባት የወጣላቸው የመሸጫ ዋጋ በ4 ሚሊዮን 300 ሺህ ብር ለገበያ ቀርቦ እናገኛቸዋለን። ዛሬ ጀላችሁ የቀረፉት መረጃ ይሄን የሚመስል ነበር። ቪዲዮውን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ አድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከመገናኘ ድረስ መልካም ሁሉ ተመኘው።